ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቁ፣ መቋሚያም የለኝም። ወደ ጥልቅ ባሕር ገባሁ፣ ማዕበልም አሰጠመኝ። በጩኸት ደከምሁ፣ ጉሮሮዬም ሰለለ። አምላኬን ስጠብቅ ዐይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለሱ። አቤቱ አንተ ስንፍናዬን ታውቃለህ፣ ኀጢአቴም ከአንተ አልተሰወረም። አቤቱ የሠራዊት አምላክ ተስፋ የሚያደርጉህ በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና ነፍሴን በጾም አስመረርኋት ለስድብም ሆነብኝ። ማቅ ለበስሁ፣ ምሳሌም ሆን ሁላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወዳንተ ነው። አቤቱ በምሕረትህ ብዛት፣ በማዳንም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውኃ አስጥለኝ። የውኃው ማዕበል አያስጥመኝ፣ ጥልቁም አይዋጠኝ፣ ጒድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራሄህም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትሰውር፣ ተጨንቅ ያለውና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን፣ እፍረቴንም ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብን ሐሳድን ታገሰች። አስተዛዛኝም ተመኘሁ፣ አላገኘሁም የሚያጽናናኝም አጣሁ ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጤ አጠጡኝ ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋት ትሁንባቸው ዐይኖቻቸው እንዳያዩ ይጨልሙ ጀርባቸውም ዘውትር ይጉበጥ መዓትህን በላያቸው አፍስስ የቁጣህ መቅሰፍትም ያግኛቸው ማደሪያቸው በረሃ ትሁን በድንኳኖቻቸውም የሚቀመጥ አይገኝ አንተ የቀሰፈውን እነርሱ አሳደዋልና፣ በቁስሌም ላይ ጥዝጣዜ ጨመሩብኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ፤ አቤቱ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ በምስጋናም ከፍ ከፍ አድርገዋለሁ። ቀንድና ጥፍር ካበቀለ ከእምቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ ደስም ይላቸዋል። እግዚአብሔርን ፈልጉ፣ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቶአልና፣ እስረኞችንም አልናቀምና። ሰማይና ምድር፣ ባሕርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል፤ እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞች ይሠራልና በዚያም ይቀመጣሉ። ይወርሷትማል፣ የባሪያዎቹ ዘር ይኖሩባታል፣ ስሙንም የሚወዱ በዚያ ይቀመጣሉ። መዝሙር ሰባ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጐስቍሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም እንኳ እንኳ የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስም ይበላቸው። ማዳንህን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ። አቤቱ እርዳኝ። ረዳቴ ታዳጌም አንተ ነህ። አቤቱ አትዘጊ። መዝሙር ሰባ አንድ አቤቱ አንተን ታመንሁ ለዘላለም አልፈር በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ፣ ኃይሌ መጠጊያዬ አንተ ነህና። አምላኬ ከኀጢአተኛ እጅ፣ ከአመፀኛና ከግፈኛ እጅ አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነቴ ጀምረህ መታመኛዬ ነህና፣ ከማኅፀን ጀምሮ በአንተ ተደገፍሁ። ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁልጊዜም ዝማሬዬ ለአንተ ነው። ለብዙዎች መደነቂያ ሆንሁ፣ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ሞላ፣ ሁልጊዜ ክብርህንና ግርማህን እዘምር ዘንድ። በርጅና የዘመን አትጣለኝ፣ ጉልበቴም ባለቀ ጊዜ አትተወኝ። ጠላቶቼ በላይ ተናግረዋልና፣ ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፦ እግዚአብሔር ትቶታል የሚያድነው የለምና ተከትላችሁ ያዙት። አምላክ ሆይ ከእኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፣ ጉዳቴንም የሚፈልጉ እፍረትንና ሐሳርን ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ በምስጋናህም ሁሉ ላይ ጨምራለሁ። ሥራን አላውቅምና አፌ ጽድቅህን ሁልጊዜም ማዳንህን ይናገራል። በእግዚአብሔር ኃይል እገባለሁ አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርኸኝ፣ እስከ ዛሬም ታምራትህን እነግራለሁ። እስካረጅም እስክሸመገልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግህ። አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትንና መከራን አሳይተኸኛልና ተመለስህ ሕያውም አደረግኸኝ፣ ከምድር ጥልቅም እንደ ገና አወጣኸኝ። ጽድቅህንም አብዛው ተመልሰህም ደስ አሰኘኝ፣ ከጥልቅም እንደ ገና አወጣኸኝ። እኔም በበገና ስለ እውነትህ አመሰግንሃለሁ። የእስራኤል ቅዱስ አምላክ ሆይ በመሰንቆ እዘምርልሃለሁ። ዝማሬን ባቀረብ ባቀረብሁሉ ጊዜ ከንፈሮቼ ደስ ይላቸዋል፣ አንተ ያዳንሃትም ነፍሴ ጉዳቴን የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። መዝሙር ሰባ ሁለት አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ ሕዝብህን በጽድቅ ችግረኞችህንም በፍርድ ይዳኝ ዘንድ ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉውንም ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባሕር እስከ ባሕር ድረስ፣ ከወንዝም እስከ ምድር ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ። የዓረብና የሳባ ነገሥታት እጅ መንሻን ያቀርባሉ። ነገሥታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ችግረኛውን ከቀማኛ ውጭ ረዳት የሌለውን ምስኪን ያድነዋልና ለችግረኛና ለምስኪን ይራራል። የችግረኞችንም ነፍስ ያድናል። ከግፍና ከጭንቀት ነፍሳቸውን ያድናል። ስማቸው በፊቱ ክቡር ነው። እርሱ ይኖራል፣ ከዓረብም ወርቅ ይሰጡታል። ሁልጊዜም ወደ እርሱ ይጸልያሉ። ዘወትርም ይባርኩታል። በምድር ውስጥ በተራሮች ላይ መጠጊያ ይሆናል። ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል። እንደ ምድር ሣር በከተማ ይበቅላል። ስሙ ለዘላለም ብሩክ ይሆናል። ከፀሐይም አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ያመሰግኑታል። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የምስጋናው ስም ለዓለምና ለዘላለም ይባረክ። ምስጋናውም ምድርን ሁሉ ይምላ። ይሁን ይሁን። መዝሙር ሰባ ሶስት ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ፣ የኀጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና፣ እንደ ሰው በድካም አልሆኑም ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው ኃጢአትንና በደልን ተጐናጸፏት። ዓይናቸው ስብ ስለ ሆነ ወጣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመጻ ተናገሩ። አፋቸውን በሰማይ አኖሩ አንደበታቸውም በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልውልስ ዘንድ በውኑ እውቀት አለ ይላሉ። እነሆ እነዚህ ኀጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። እንዲህም አልሁ፣ በውኑ ልቤን በከንቱ አጸደቅሁ፣ እጆቼንም በንጽሕና በከንቱ አጠቡ። ሁልጊዜም የተገረፍ ሆንሁ፣ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልሁ ነበር። ዐውቅም ዘንድ አሰብሁ፣ ይህ ግን በፊቴ ችግር ነበረ፣ ወደ እግዚአብሔር መቅደስ እስክገባ ድረስ፣ ፍጻሜያቸውንም እስካስተውል ድረስ። በድጥ ስፍራ አስቀመጥሃቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ? በድንገት አለቁ፣ ስለ ኀጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነድዶአልና፣ ኵላሊቴም ቀልጦአልና። እኔ የተናቅሁ ነኝ አላወቅሁምም። በአንተ ዘንድም እንደ እንስሳ ሆንሁ። እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያዝኸኝ። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልኸኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ካንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ አለቀ። እግዚአብሔር ግን ለዘላለም እድል ፈንታይ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናህን ሁሉ እናገር ዘንድ። መዝሙር ሰባ አራት አቤቱ ስለ በማስተማሪያህ በጎች ላይ ቁጣህን ስለ ምን ተቈጣህ? አስቀድመ የፈጠርሃትን ማኅበርህን የተቤዥሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ። ጠላት በቅዱሳንህ ላይ እንደ ከፉ መጠን ሁልጊዜ በትቢታቸው ላይ እጅህን አንሣ። ጠላቶችህ በበዓልህ መካከል ተመኩ። የሚያውቁትንም ምልክት ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉ ምንጨቶች በመጥረቢያ በሮቿን ሰበሩ። እንዲሁ በመጥረቢያና በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ምልክታችንን አናይም፣ ከእንግዲህ ወዲህም ነቢይ የለም። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህን በብብትህ መካከል እጅህንም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። አንተ ባሕርን በኃይልህ አጸናሃት። አንተ የባቦችን ራስ በውሃ ውስጥ ሰበርህ። አንተም የዘንዶችን ራሶች ቀጠቀጥህ። ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው! አንተ ምንጮቹንና ፈሳሾቹን ሰነጠቅህ። አንተ ሁልጊዜ የሚፈስሱትን ወንዞች አደረቅህ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይንና ጨረቃውን አዘጋጀህ። አንተ የምድርን ዳርቻ ሁሉ ሠራህ። በጋንም ክረምትንም አንተ አደረግህ። ይህን ፍጥረትህን አስብ። ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቈጣ። የምትገዛልህን ነፍስ ለአራዊት አትስጣት፤ የችግረኞችህን ነፍስ ለዘወትር አትርሳ። ወደ ኪዳንህ ተመልከት፤ የምድር የጨለማ ስፍራዎች በኀጢአን ቤቶች ተሞልተዋልና። ችግረኛ አፍሮ አይመለስ፤ ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ ተነስ፣ በቀልህንም ተበቀል፤ ሰነፎች ሁል ጊዜ የተላገዱህን አስብ፤ የባሪያዎችህን ቃል አትርሳ የጠላቶችህ ኵራት ሁል ጊዜ ወደ አንተ ይወጣል። መዝሙር ሰባ አምስት አቤቱ እናመሰግንሃለን፣ እናመሰግንሃለን። ስምህንም እንጠራለን። ታምራትህን ሁሉ እናገራለሁ። ጊዜውን ስቀበል እኔ በቅን እፈርዳለሁ። ምድርና በእርሷ ውስጥ የሚኖሩት ሁሉ ቀለጡ። እኔም ምሰሶቿን አጠናሁ። ዓመፀኞችን አትበድሉ አልኋቸው። ኀጢአተኞችንም ቀንዳችሁን አታንሱ ቀንዳችሁን እስከ ላይ አታንሱ፣ በእግዚአብሔርም ላይ ዓመፅን አትናገሩ። ክብር ከምሥራቅ ወይም ከምዕራብ ወይም ከምድረ በዳ የለምና፣ እግዚአብሔር ፈራጅ ነውና፣ ይህን ያዋርዳል፣ ይህንም ያከብራል። ጽዋ በእግዚአብሔር እጅ ነው፣ ያልተቀላቀለ የወይን ጠጅ ሞላበት። ከዚህ ወደዚያ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። እኔ ግን ለዘላለም ደስ ይለኛል፣ ለያዕቆብም አምላክ ዝማሬን አቀርባለሁ። የኀጥኣንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላሉ። መዝሙር ሰባ ስድስት እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ስፍራው በሳሌም ማደሪያውም በጽዮን ነው። በዚያም የቀስትን ኃይል፣ ጋሻን፣ ሰይፍን፣ ሰልፍንም ሰበረ። በዚያም ቀንዶችን ሰበረ። አንተ በዘላለም ተራሮች ሆነ በድንቅ ታበራለህ። ልበ ሰነፎች ሁሉ ደነገጡ፣ እንቅልፋቸውንም አንቀላፉ። ባለጠጎች ሁሉ በእነርሱ እጅ ምንም አላገኙም። የያዕቆብ አምላክ ሆይ ከተግሣጽህ የተነሣ ፈረሰኞች ሁሉ አንቀላፉ። አንተ ግን አንተ ግሩም ነህ፣ ቁጣህን ማን ይቃወማል? ፍርድን ከሰማይ አሰማህ፣ ምድር ፈራች፣ ዝምም አለች። ልበ የዋህን ያደን ዘንድ እግዚአብሔር ለፍርድ በተነሳ ጊዜ ሰው በፈቃዱ ያመሰግንሃልና ከሕሊናቸው ትርፍም በዓልህን ያደርጋሉ። ለአምላካችን ለእግዚአብሔር ስእለትን ክፈሉ። በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ። የመኳንንትን ነፍስ ያወጣል በምድርም ነገሥታት ዘንድ ያስፈራል። መዝሙር ሰባ ሰባት በቃሌ ወደ እግዚአብሔር ጮኹ ቃሌም ወደ እግዚአብሔር ነው እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግሁት። እጆቼ በሌሊት በፊቱ ናቸው አላረፍሁምም። ነፍሴም መጽናናትን አልቻለችም። እግዚአብሔርን አሰብሁት ደስ አለኝም፣ ተናገርሁ ነፍሴም ፈዘዘች። ዐይኖቼ እንዲተጉ ያዝሃቸው፣ ደነገጥሁ አልተናገርሁም። የድሮውን ዘመን አሰብሁ፣ የዘላለሙን ዓመታት አሰብሁ አጠናጠንሁም። በሌሊት ከልቤ ጋር ተጫወትሁ፣ ነፍሴንም አነቃቃኋት። እግዚአብሔር ለዘላለም ይጥላልን? እንግዲህስ ቸርነቱን አይጨምርምን? ለዘላለምስ ምሕረቱ ለልጅ ልጅ ተቆረጠችን? የተናገረውስ ቃል አልቋልን? እግዚአብሔርስ ሞገሱን ረሳን? በቁጣውስ ምሕረቱን ዘጋውን? ይህ ድካሜ ነው አልሁ፣ የልዑል ቀኝ እንደ ተለወጠ። የእግዚአብሔርን ሥራ አስታወስሁ። የቀደመውን ተአምራትህን አስታውሳለሁና በምግባርህም ሁሉ እናገራለሁ በሥራህም እጫወታለሁ። አቤቱ መንገድህ በመቅደስ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው? ታምራትን የምታደርግ አምላክ አንተ ነህ። ለሕዝብህ ኃይልህን አስታወቅሃቸው። የያዕቆብንና የዮሴፍን ልጆች ሕዝብህን በክንድህ አዳንሃቸው። አቤቱ ውኾች አዩህ ውኾችም አይተውህ ፈሩ፣ ጥልቆች ተነዋወጡ። ውኾችም ጮኹ፣ ደመኖች ድምፅን ሰጡ፣ ፍላጾችህም ወጡ የነጐድጓድህ ድምፅ በዐውሎ ነበረ፣ መብረቆች ለዓለም አበሩ፣ ምድር ተናወጠች ተንቀጠቀጠችም። መንገድህ በባሕር ውስጥ ነው፣ ፍለጋህም በብዙ ውኆች ነው፣ አረማመድህም አልታወቀም። በሙሴና በአሮን እጅ ሕዝብህን እንደ በጎች መራሃቸው። መዝሙር ሰባ ስምንት ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁንም ወደ አፌ ቃል አዘንብሉ። አፌን በምሳሌ ከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሊት እናገራለሁ። ሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋናና ኃይሉን ያደረገውንም ተአምራት ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻችን ያዘዘውን ምስክር በያዕቆብ አቆመ በእስራኤልም ሕግን ሠራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይነግራሉ። ተስፋቸውንም በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ፣ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ፣ ጠማማና የምታስመረር ትውልድ፣ ልቧን ያላቀናች ትውልድ፣ ነፍሷ በእግዚአብሔር ዘንድ ያልታመነች። የኤፍሬም ልጆች ለሰልፍ ታጥቀው ቀስትንም ገትረው በሰልፍ ቀን ወደ ኋላ ተመለሱ። የእግዚአብሔርን ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ። መልካም ሥራውንና ያሳያቸውን ተአምራቱን ረሱ። በግብፅ አገር በጣኔዎስ በረሃ በአባቶቻቸው ፊት የሠራውን ተአምራት ባሕርን ከፍሎ አሳለፋቸው። ውኾችን እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊቱንም ሁሉ በእሳት ብርሃን። አለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ ወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደ ገና ደገሙ። ልዑልንም በምድረ በዳ አስቈጡት። ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት። እግዚአብሔርን እንዲህ ብለው አሙት። እግዚአብሔር በምድረ በዳ ማዕድን ያሰናዳ ዘንድ ይችላልን? አለቱን መታ፣ ውኾችም ወጡ፣ ወንዞችም ጐረፉ። እንጀራን መስጠትስ ይችላልን? ለሕዝቡስ ማዕድን ያዘጋጃልን? እግዚአብሔርም ይህን ሰምቶ ተቈጣ፣ በያዕቆብም ላይ እሳት ነደደ፣ መዓትም በእስራኤል ላይ መጣ። በእግዚአብሔር አላመኑምና በመድኃኒቱም አልተማመኑምና። ደመናውንም ከላይ አዘዘ፣ የሰማይንም ደጆች ከፈተ። ይበሉም ዘንድ መናን አዘነበላቸው፣ የሰማይንም እንጀራ ሰጣቸው። የመላእክትንም እንጀራ ሰው በላ፣ ስንቅንም እስኪተርፋቸው ላከላቸው ከሰማይ የምሥራቅን ንፋሳ አስነሣ። በኃይሉም የደቡቡን ንፋሳ አመጣ። ሥጋን እንደ አፈር የሚበሩትንም ወፎች እንደ ባሕር አሸዋ አዘነበላቸው። በሰፈራቸው መካከል በድንኳናቸውም ዙሪያ ወደቀ። በሉ እጅግም ጠገቡ። ምኞታቸውንም ሰጣቸው፣ ከወደዱትም አላሳጣቸውም። መብላቸውም ገና በአፋቸው ሳለ የእግዚአብሔር ቍጣ በላያቸው መጣ። ከእነርሱም ከፍ ያሉቱን ገደለ፣ የእስራኤልንም ምርጦች አሰናከለ። ከዚህም ሁሉ ጋር እንደ ገና በደሉ፣ ተአምራቱንም አላመኑም። ቀኖቻቸውም በከንቱ አለቁ፣ ዓመቶቻቸውም በችኰላ በገደላቸውም ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ። ረዳታቸውም እግዚአብሔር መድኃኒታቸውም ልዑል አምላክ እንደሆነ አሰቡ። በአፋቸው ብቻ ወደዱት፣ በአንደበታቸው ዋሹበት። ልባቸውም ከእርሱ ጋር አልቀናም፣ በቃል ኪዳኑም አልተማመኑትም። እርሱ ግን ማሪ ነው ጢአታቸውንም ይቅር አላቸው፣ አላጠፋቸውምም። ቍጣውንም መመለስ አበዛ፣ መዓቱንም ሁሉ አላቃጠለም። ወጥቶ የማይመለስ መንፈስ ሥጋም እንደሆኑ አሰበ። በምድረ በዳ ምን ያህል አስቈጡት፣ በበረሃም አሳዘኑት። ተመለሱ፣ እግዚአብሔርንም ፈተኑት፣ የእስራኤልንም ቅዱስ አሳዘኑት። እነርሱም እጁን አላሰቡም ከጠላቶቻቸው እጅ ያዳነበትን ቀን በግብፅ ያደረገውን ተአምራቱን በጣኔዎስም በረሃ ያደረገውን ድንቁን። ወንዞቻቸውንም ወደ ደም ለወጠ፣ ምንጮቻቸውን ደግሞ እንዳይጠጡ ዝንቦችንም በላያቸው ሰደደባቸው፤ በሏቸውም፣ በጓጉንቸርም አጠፋቸው። ፍሬያቸውን ለኩብኩባ ሥራቸውንም ላንበጣ ሰጠ። ወይናቸውን በበረዶ በለሳቸውንም በአመዳይ አጠፋ። እንስሶቻቸውን ለበረዶ ሀብታቸውንም ለእሳት ሰጠ። የማቱን መቅሰፍት በላያቸው ሰደደ። መቅሰፍትን መዓትንም መከራንም በክፉዎች መላእክት ሰደደ። ለቁጣው መንገድን ጠረገ። ነፍሳቸውንም ከሞት አላዳናትም፣ እንስሶቻቸውንም በሞት ውስጥ ዘጋ። በኩሮቻቸውን ሁሉ በግብፅ የድካማቸውንም መጀመሪያ በካም ድንኳኖች ገደለ። ሕዝቡን ግን እንደ በጎች አሰማራቸው፣ እንደ መንጋም በምድረ በዳ መራቸው። በተስፋም መራቸው አልፈሩምም። ጠላቶቻቸውንም በባሕር ደፈናቸው። ወደ መቅደሱም ተራራ አገባቸው፣ ቀኙ ወደ ፈጠረችው ወደዚች ተራራ። ከፊታቸውም አሕዛብን አባረረ፣ ርስቱንም በገመድ አካፈላቸው። የእስራኤልንም ወገኖች በቤታቸው አኖረ። ነገር ግን ልዑል እግዚአብሔርን ፈተኑት አስቈጡትም፣ ምስክሩንም አልጠበቁም። ተመለሱም እንደ አባቶቻቸውም ካዱ፣ እንደ ጠማማ ቀስትም ተገለበጡ። በኰረብታ መስገጃዎቻቸው አስቈጡት፣ በተቀረጹ ምስሎቻቸውም አስቀኑት። እግዚአብሔርም ይህን ሰምቶ ተቈጣ፣ እስራኤልንም እጅግ ናቀ። የሴሎምን ማደሪያ ተዋት በሰዎች መካከል ያደረገባትን ድንኳኑን። ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ። ሕዝቡንም በጦር ውስጥ ዘጋቸው፣ ርስቱንም ቸል አላቸው። ጎልማሶቻቸውን እሳት በላቸው፣ ቆነጃጅቶቻቸውም አላዘኑም። ካህናቶቻቸውም በሰይፍ ወደቁ፣ ባልቴቶቻቸውም አላለቀሱላቸውም። እግዚአብሔርም ከእንቅልፍ እንደሚነቃ ተነሣ የወይን ስካር እንደ ተወው እንደ ኃያልም ሰው ጠላቶቹንም በኋላቸው መታ። የዘላለምን ኀሣር ሰጣቸው። የዮሴፍንም ድንኳን ተዋት። የእፍሬምንም ወገን አልመረጠውም። የይሁዳን ወገን ግን መረጠ። የወደደውን የጽዮንን ተራራ መቅደሱን እንደ አርያም ሠራ። ለዘላለምም በምድር ውስጥ መሠረታት። ዳዊትንም ባሪያውን መረጠው። ከበጎቹም መንጋ ውስጥ ወሰደው ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልቡ ቅንነት ጠበቃቸው፣ በእጁም ብልሃት መራቸው። መዝሙር ሰማንያ ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። በኤፍሬምና በቢንያም በምናሴም ኃይልን አንሣ፣ እኛንም ለማዳንና አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። የሠራዊት አምላክ አቤቱ በባሪያህ ጸሎት ላይ እስከ መቼ ትቈጣለህ? የእንባ እንጀራን ትመግበናለህ፣ እምባም በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረግከን፣ ጠላቶቻችን በላያችን ተሳለቁብን። የሠራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። ከግብፅ የወይን ግንድ አመጣ፣ አሕዛብንም አባረርህ፣ እርሷንም ተከልህ። በፊቷም ስፍራን አዘጋጀ ስሮቿንም ተከልህ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባሕር ቡቃያዋንም እስከ ወንዝ ዘረጋች። አጥሮዋን ለምን አፈረስህ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያ አረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም፣ ይህችንም የወይን ግንድ ጐብኝ። በሰው ልጅ ለአንተ ያጸናኸውን ቀኝ የተከላትን አንሣ። በእሳት ተቃጥላለች ተነቅላም አለች። ከፊትህ ተግሣጽም የተነሣ ይጠፋሉ። ለአንተ ባጸናኸው በሰው ልጅ ላይ በቀኝ ሰው ላይ እጅህ ትሁን፣ ከአንተም አንራቅ። አድነን ስምህንም እንጠራለን። የሠራዊት አምላክ አቤቱ መልሰን፣ ፊትህንም አብራህ እኛም እንድናለን።